ሀይ ጋይስ እንዴት አደረጋችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ዛሬ አየሩ በጣም ትንሽ ይከብዳል። ቤት ነኝ ብቻዬን ነኝ እና ዝናብ ጥቆ ዝናብ ጥቆ ጥቆ እዩት፣ እንግዲህ አየሩ ምን እንደሚመስል እና እና ተኝቼ ስቴው እንኳን ቡና ቀጣሁም። ሰንበት ነው በቃ ደብሮኛል። እና እስኪ ዛሬ ቤቴን ፈፈፈፈ እናደርጋለን። ልብሴ ምናምን ምና አጣጥፋለሁ። ይሄ እንደምታዩት መኝታ ቤቴ ይሄን ይመስላል ለዛሬ እና ቁም ሳጥን ልብስ እና እናስተካክላለን። እዩት ሶ እና ቡና አልጠጣም ዛሬ በቃ ሰንበት ቢሆንም ልብሴን ማስተካከል አለብ ብዬ ቁምሳጥን ሳጥን ላስተካክል ነው ጋይስ። ልብሱ አያድቅም ከየት እንደሚመጣ አይደው ነው። እና ውዶችዬ በጣም ይቀዘቅዛል እና ልብሳችን እናስተካክላለን አብራችሁ ቤቲ እንግዲህ ፏ አድርጊያት አለሁኝ በቃ ጭሱ ምናምን ደስ ሲዛ ጋ ሻማ ብቻ ነበር። ቤቴን አጸዳሁኝ ምናምን ነገር እና አሁን ደግሞ ቡና ላፈ ልቀዳ ነው። በጣም ነው ደስ የሚለው አይደል? ሰንበት። ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው። እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ ሰንበት ነው። እንደምታይት ስራ ስሰራ ነበረ። ቤት አስተካክል ነበር። ትንሽ ደብሮኝ ነበረ። ዛሬ ደግሞ የሚደብር የሚጨንቅ ቃል ነው። ዝናብም እየጠራ ነበረ እና ያው ራሴን ለማስደሰት አደርገው ጥረት፣ የለም ማለት በቃ እኔን የሚያስደስተኝን ነገር አደርጋለሁ። ምግብ በመስራት ቡና በማፍላት ነው። ያው የወደፊቱ ባሌ ታድሏል። ምክንያቱም ውጭ መውጣት አልፈልግም፣ አልወድም። ቤት ውስጥ ያለ ነገር ካለ እሱን ቤት ውስጥ ባለ ነገር ነው ፏ ብልጭ ማድረግ የምፈልገውና እና እና ቤትን አስተካክዬ ምናምን ቡናዬን ናፍቼ ቡና ልጠጣ ነው። እና ዝናብ ነው ዛሬ በነገራችን ላይ፣ በዚህ አጋጣሚ የሙስሊም እህት ወንድሞቼ ዒድ ሙባረክ እንኳን አደረሳችሁ። ያው ቀኑ በጣም ፈጥኖ አቃለ በጣም ነው የፈጠኑ በነገራችን ላይ የጦማችሁ ራሱ አልመሰለኝም፣ እንኳን እኔ እናንተ ራሱ የጦማችሁ አይመስልማ። ስለዚህ የእኛም ደግሞ አንድ ሳምንት ነው ለሳምንት ነው የቀረው እና መልካም በዓል ይሆንላችሁ እያልኩኝ ቡናችንን እንቀዳለን። እዚህ ጋ እንደምታዩት ማሳያችሁ ቆይ፣ እዚህን ይመስላል ፈንድሻ እየያዛችሁ ነበረ አብረን እንጠጣ ነበረ አብረን አብረን ነበረ። ታውቃላችሁ የስደት ነገር ከባድ ነው እና እኔ ብዙ ጊዜ እዚህ ቡና ስጠጣ ምናምን ቤተሰብ ጋር ሲሆን ይሄ በዛም በዛም ቤተሰቦቼ ከበውኝ የምቀመጥ ልጅ። ብቻችሁን ደግሞ ስደት ላይ ስትሆኑ የሆነ የሚሰማችሁ ነገር አለ። እያንዳንድ ቀኗ ከሳምንት እስከ ሳምንት ደስተኛ ልትሆኑ አትችሉም። ፈጣሪያቸውን ፈጣሪን እያማገርኩ ሳይሆን በቃ ተፈጥሮ ነው። በቃ ሰው ስትሆኑ ይከፋችኋል፣ ይደብራችኋል አይደል? ስለዚህ እንኳን በዓል ሲመጣ በዓል ሲመጣ እንደሚደብራችሁ እንደሚከፋችሁ ብዙዎቻችሁን አቃለው። ነገር ግን እግዚአብሔር አይሳሳትም። እግዚአብሔር ደግሞ አንድ ቀን እናንተም የምታሳልፉበት ከቤተሰቦቻችሁ ጋር አብራችሁ ሰብሰብ ብላችሁ የምታሳልፉበትን ጊዜና ቀን ያመጣዋል እና ምንም አይክፋችሁ፣ አይጭነቃችሁ እና መልካም በዓል ኢድ ሙባረክ ብያለሁ። በድጋሚ ያው እኔ ብዙ ጊዜ ብዙ የምወዳቸው ማከብራቸው ጓደኞች አሉኝ እና እና እንኳን አደረሳችሁ በስደት አለም ላይ ያላችሁ። በዓሉ ያልፋል፣ ዛሬ ብቻ ነው፣ ነገ ያልፋል። ከዛ ደግሞ ነገ ውይ ለዚህ ነው እንዴ የተከፋውት ትላላችሁ። ስለዚህ ሁሉም ስለሚያልፍ ምንም አይክፋችሁ ማለት ነው። እና እንኳን በዓል ሆኖ በዓል እንኳን ሳይሆን ብዙ ጊዜ ይደብረና ታውቃላችሁ። እና ስለዚህ ምንም ሊደብራችሁ እና ሊከፋችሁ አይገባም። እሺ ውዶች ቆንጆ ቡና ነው ያፈላሁት። ቡናዬን ብትቀምሱት በስማ የዶሮ አይን የመሰረ የመሰለ ቡና ነው ያፈላሁት እና እንግዲህ ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ እና ላይክ አድርጉ ፕሊስ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ። ባይ